በእኛ ሁኔታ ያለን የደመራ ብዛት 2375 ነው። አዲስ አበባ ላይ 251 በደብሮች እና በአብያተ ክርስቲያኖች የሚለኮሱ ናቸው። የተቀሩት በየመንደሩ ነው፣ ወጣቶች ሰብሰብ ብለው። ስለዚህ የመስቀል አደባባዩን ዝግጅት ሁሉም ኮሚቴ የሚረባረቡበት ቢሆንም፣ ኋላም ያለው የየክፍለ ከተማም የየአጥቢያ ኃላፊዎች እዚህም እዛም እንደ ሀገር እንግዲህ የደረስንበት የስኬት ደረጃ አሁን በዚህ ዓመት ትልልቅ እንደ ሀገርም ከፍታን የጨመሩ ነገሮች ስላሉ ይህን ደግሞ በዚህ ስኬት የሚቆጩ ጸረ ሰላም ኃይሎች እድሉን እንዳይጠቀሙ ምን መስራት አለበት የሚለው ነገር በደንብ ለይተናል። የጸጥታ ኃይል ማሰማርተናል። የተከለከሉና ግጭት ሊፈጥሩ ህግን ያልተከተሉ ነገሮች ወደ አደባባይ መምጣት የለበትም። በዓሉን እንደ መልካም አጋጣሚ የትልቅ በማይዳሰስ ቅርስ የተመዘገበ የኢትዮጵያ ሀገራችንም የዓለም ሀብት ነው። በእኛ ደረጃ ስራችን አጠናቀናል። ኦሪንቴሽን ሰጥተናል። የጋራ ኮሚቴም ተቀናይቶ የሚሰራው ፍተሻም ላይ እስከ መጨረሻ ያሉ ነገሮች፣ የተከለከሉ ነገሮች ምንድን ናቸው የሚለው በግልጽ አስቀምጠናል።